ማነው ስምሽ? ስመኝ ገብሩ። ስመኝ ገብሩ። ስሜትሽን ብቻ እያሳየሽን ደ እሺ። ይሄው ይሄው፣ መጣ መጣልኝ። ይሄው እሱ ነው የዝምታ አባራሪ፣ የመዝሙሮቼ የባለቤት እሱ ነው። ይሄ ኮቶች እረኛ፣ የሰላሞቼ እመቤት እሱ ነው። አይኑ ውስጥ አታለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። ይሄ ትወና አይደለም፣ ይሄ ግጥም ነው ደጀኔ። ምንድነው ደጀኔ? ሰውዬው ሸተተ ገማብን። እጃችን ላይ የሬሳ ሳጥኑን አፍጥ ነው እንጂ ምን እናንተ ቆመተኛለህ ነው? ምኑ ምስር ወጡ እንዴት ነው? ምኑ ይላል እንዴ? ቆንጆ ቆንጆ ቆንጆ ነው። የቤተሰቡን ደረጃ ይመጥናል። አዎ ቆንጆ፣ ታውቃለህ፣ ቅመስ። አንድ ነገር ቢበላሽ ከአንተ ራስ አልወርድም። እናንተ እናንተ ምን ፈዘው? ወንበሮቹን ደርድር እንጂ ምን ፈዘው? አረጋሽ፣ የገና ሰውዬው ዛሬ ምንም ነገር አንበላም፣ ጾም ነው፣ ተጓብተናል

እቴት እቴት ነው የምናደርገ፣ የዛኔ ወደ ሰውን በግድህ ትበላታለ፣ ነመስቴ። ለአሁን ገና ሰዓቱ አራት ሰዓት ነው። እንዳታሳስተኝ ሰማኛል። በቃ ጀለስ አልበላም ብሎ ገገመ። ጨጓራ ጉበት ኮሚቴ፣ ሆ! እርቦን አልበለው እርቦን አልበለው እርቦን አልበለው እርቦን አልበለው፣ ራበኝ።